ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን፣ ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትስአፕ በኢሞ እንዲሁም እናንተ ምጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። በዛሬ ቪዲዮችን ደግሞ ዘንላችሁ የመጣን ሰላምታ ስንቀያየር በአካልም ሊሆን ይችላል፣ በቴክስት እየተጻፍንም ሊሆን ይችላል። እንዴት እንቀያየራለን የሚለውን ቴክስት ንጻጻፍ እንዴትስ እንጸጻፋለን የሚለውን ባጭሩ ለማስረዳት በሶስት አይነት መልኩ በአማርኛ በአማርኛ ሆኖ በእንግሊዘኛ ሌተሮች ወይም ደግሞ በእንግሊዝኛ ፊደሎች እና እንዳል ሙሉ በእንግሊዘኛ ማለት ነው። ሙሉ በእንግሊዘኛ እሺ፣ ቪዲዮውን ጀምራችሁ ከ ከመጨረሻው ይዩት። በኦንላይን መማሪያ የምትፈልጉ ደግሞ ከታች ባለው ስልክ ደውሉልን። አሁን ወደ ትምህርታችን ስንገባ ወይም ቪዲዮአችን ስንገባ እንደምን ዋልህ፣ እንደምን ዋልህ፣ እንደምን ዋልህ ወይም ደግሞ እንደምን ዋልሽ። እዚህ ጋር ዋልህ ወይም ዋልሽ ለማለት እንደምን ዋልህ ህ የሚለውን ይችን ህ ፊደል ከልተን ሽ ካረግናት ለሴት ይሆናል ማለት ነው። እንደምን ዋልሽ ህን ከልተን ደግሞ ሽን ከልተን ህን ስናደረገው ሺ ከሆነ ለሴት ይሆናል። እንደምን ዋልሽ ዋልሽ ከሆነ ለሴት ዋልህ ከሆነ ደግሞ ለወንድ ይሆናል ማለት ነው። እንደምን ዋልህ ወይም ዋልሽ የሁለቱም እንደሚሆን ለማመላከት ነው። ወይም ሺ ብለን እችን ያስቀመጥናት ማለት ነው በአማርኛ ትርጉም ሆኖ ነገር ግን የተጻፈበት ፊደል ወይም ደግሞ ሌተር እንግሊዘኛ ደግሞ ይሄኛው ማለት ነው። ስንጸዛፍ ቴክስት ስናደርግ አብዛኛዎቻችን የምንጠቀም እንደዚህ ነው። የአማረኛ ሆኖ ቀጥታ አማርኛ ሆኖ ነገር ግን ምንጽፍበት ፊደል ወይም ሌተር እንግሊዘኛ ነው እንጠቀም አብዛኛዎቻችን። ስለዚህ እን ደም እ ን ደ እንደ እ የምትነበብ ይናች እንደ ን ኤን ነች። እንደ ደ ደግሞ ዲኢ እንደ ም ደግሞ ኤም እንደ ን ኤን እንደ ምን ደብሊኤ ዋ ደብሊኤ ዋ ኤል ል ኤች ህ እንደ ምን ዋርህ ሽ ሲሆን ደግሞ ለሴት ሲሆን ደግሞ ኤችን ንከላና ኤስ ኤች ስናረገው ዋልሽ ዋልሽ ይሆናል ማለት ነው። ኤችን እናስወግድና ኤስ ኤች ስናረገው ዋልሽ ወይም ደግሞ ለወንድ ሲሆን ደግሞ ኤስ ኤችን አስወግድን ያስወግድን ኤችን ብቻ ስናረጋት ዋልህ ይሆናል ማለት ነው። እንደምን ዋልህ ወይም እንደምን ዋልሽ ኖርማል እንግሊዝኛው ሲሆን ደግሞ ኖርማል እንግሊዝኛ ሲሆን ደግሞ ጉድ አፍተር ኖን ጉድ አፍተር ኖን እነዚህ ሶስቶችም የሚገልጹት ተመሳሳይ ነው፣ እንደምን ዋልህ ወይም እንደምን ዋልሽ። ይሄኛውም ጉድ አፍተርኑን፣ እንዴት ዋልህ ወይም እንዴት ዋልሽ። ሶስቶች አረፍተ ነገሮች ወይም ደግሞ ሶስቶች ሴንቴንሶች ተመሳሳይ ትርጉም ነው ያላቸው ማለት ነው። ተመሳሳይ ትርጉም ነው ያላቸው እንደምን ዋልህ፣ እንደምን ዋልህ ጉድ አፍተር ኖን ጉድ አፍተር ኖን እሺ። እኛው ደግሞ እንዴት አመሸህ። ለሴት ከሆነ ደግሞ ህን ከላና ሺ ስናደርጋት አመሸሽ፣ እንዴት አመሸሽ ይሆናል ማለት ነው። እንዴት አመሸሽ የአማርኛ ሆኖ በእንግሊዘኛ ፊደሮችን ጽፎ ደግሞ እንደ እ የምትነበብ ናት እንደ ን ደግሞ ኤን ነች። እንደ ዴ የምትነበብ ዲኢ ናት። እንደ ት ቲ ናት። ቲ እንዴት እንዴት የሚለው ይሄኛው ማለት ነው። እንዴት አ መ ሸ ሽ እንዴት አ አ መ ሸ ሽ ለወንድ ከሆነ ደግሞ አመሸህ ኤችን ስናረጋት አመሸህ ኤችን ከላ እና ኤችን ብቻ ካረግ ነው እንዴት አመሸህ ይሆናል ማለት ነው። እንዴት አመሸህ። እነዚህም ብቻ ኤስ ኤች ከልቶ ኤችን ስናደርጋት ምን ይሆናል? አመሸህ ለወንድ ይሆናል ማለት ነው። እንዴት አመሸህ። ኖርማል እንግሊዘኛው ደግሞ ጉድ ኢቭኒንግ፣ ጉድ ኢቭኒንግ፣ ጉድ ኢቭኒንግ። እነዚህም ሶስቶች ተመሳሳይ ናቸው ማለት ነው ጉድ ኢቨኒንግ። እሺ ወደዚኛው ስነት ደግሞ ደና ሁኝ ወይም ደና ሁን። እዚህ ጋር ደግሞ ለወንድ ከሆነ ሁን ስንል ይችን ኝን ከላና ን ስናደርገው ደና ሁ ን ነው። ይችን እንተውና ይችን ከላና ይችን ስንጠቀብ ደና ሁን ለሴት ከሆነ ደግሞ ደና ሁኚ እንዳለች ና ኖርማሯችን እንጠቀማለን ማለት ነው። እሺ የአማርኛ ሆኖ በእንግሊዝኛ ፊደል ስንጽፈው ደግሞ እንደ ደ የምናነበው ዲ ኢ፣ እንደ ና ደግሞ ኤን ኤ ደና፣ ደና የሚለው በእንግሊዝኛው ስንጽፈው ደና ኤችዩ ሁ ኤችዩ ሁ ጂ ኤን አይ ጂ ኤን አይ፣ ደህና ሁኝ፣ ደህና ሁኝ። ጂ ኤን አይ እንደ ኝ እናነባታለን። ጂ ኤን አይ እሺ፣ ደህና ሁኝ። ለወንድ ከሆነ ደግሞ ጂ ኤን ን ከላና ን ከሆነ ኤች ዩ ኤን፣ ደህና ሁን፣ ደህና ሁን ለወንድ ይሆናል ማለት ነው። ደህና ሁን እና ሁን እሺ። እንግሊዘኛ ደግሞ ጉድ ባይ ጉድ ባይ ኖርማል እንግሊዘኛው ጉድ ባይ። ይሄኛው የአማረኛ ሆኖ ነገር ግን በእንግሊዘኛ ፊደሎች የጻፈው ነው ማለት ነው። ይሄኛው ደግሞ ኖርማል እንግሊዘኛው ነው። ጉድ ባይ ጉድ ባይ እሺ። ወደዚህኛው ስናልፍ ደግሞ መልካም ቀን መልካም ቀን ይሄኛው በተመሳሳይ መልካም ቀን እንደ መ ምናነበው ኤም ኢ እንደ ል ኤል እንደ ካ ደግሞ ሲ ኤ ሲ ኤ ካ እንደ ም ደግሞ ኤም ቀን ኬ ኢ ቀ ኤን ን መልካም መ ል ካ ም ቀን መልካም ቀን መልካም ቀን። እሺ በእንግሊዘኛው ደግሞ ሀብ ኤ ናይስ ሃብ ኤናይስ ዳይ ሀብ ኤ ናይስ ዳይ ሀብ ኤናይስ ዳይ መልካም ቀን እያለን ነው ማለት ነው። ሀብ ኤናይስ ዳይ እነዚህ ሁሎችም ተመሳሳይ የአማረኛና የእንግሊዝኛነት ካልሆነ በስተቀር ተመሳሳይ ትርጉም ነው ያላቸው ማለት ነው። ሁሎችም መልካም ቀን ነው ሚሉ ወይም ደግሞ ሀብ ኤናይስ ዳይ ነው የሚሉ ማለት ነው። እዚህ ቃ ደግሞ እንዴት አደርህ፣ እንዴት አደርህ ለሴት ከሆነ ደግሞ ህን ከላና ሽን ስንተካት ለሴት ይሆናል ማለት ነው። ህን ከላና ሽን ስንተካት ለሴት እንዲሁ ስናነበው ግን እንዴት አደርህ ለወንድ ነው ማለት ነው። ለሴት ከሆነ ን ሽን እንተካለን። እ እንዴት e n d t a d r h እንዴት አደርህ ለሴት ከሆነ ደግሞ h ን እንከላና s h እናደርገዋለን ማለት ነው። ሺ አደርሽ እንዲሆን ልንከፈለግ ለሴት h ን h ን እንከላና h ን s h ን ስንተካ ምን ይሆናል? እንዴት አደርሽ ይሆናል ማለት ነው። እንዴት አደርሽ አብዛኛው ጊዜ የምንጠቀም አማረኛ ሁኖ ነገር ግን በእንግሊዘኛ ሌተሮች ቻት ስናደርግ ስንጸዛፍ ነው የምንጠቀም። አብዛኛው ማለት አብዛኞቻችን ይህን ስለምንጠቀም ነው ማለት ነው። እንዴት አደርሽ፣ ለወንድ ከሆነ እንዴት አደርህ ኖርማል። በእንግሊዘኛ ከሆነ ጉድ ሞርኒንግ፣ ጉድ ሞርኒንግ። እንዴት አደርህ ጉድ ሞርኒንግ እንላለን ማለት ነው። ጉድ ሞርኒንግ እሺ ሌላው ደግሞ እንዴት ነሽ እንዴት ነሽ። ይችን በተመሳሳይ ማለት ነው እንደላይኛው። እንዴት ነህ ለማለት ሽን ከላና ህ ህ ህ ስንተካት እንዴት ነህ ይሆናል። ወይም ደግሞ ለወንድ ይሆናል ማለት ነው። እንዴት ነህ፣ እንዴት ነህ፣ እንዴት ነህ ይሆናል ማለት ነው። እሺ እንግሊዘኛ ደግሞ እንደ እ ምትነበብ አይተናታል። እንደ እ ኢናት እ እንደ ን ደግሞ ኤን እንደ ዴ ደግሞ ዲ አይ ኢ እንደ ት ቲናት እ ን ዴ ት ነ ሺ እንደ ነው ምትነበብ ደግሞ ኤን ኢናት እንደ ሺ ደግሞ ኤስ ኤች ኤስ ኤች እንደ ማን ትነበባለች እንደ ሺ ኤስኤች አንድ ላይ ሲመጡ እንደ ሺ ነው የምናነባቸው ማለት ነው። እንደ ሺ ነው የምናነባቸው ለወንድ ከሆነ ደግሞ ኤስኤች እንከላ እና ኤችን ስናደርገው ነህ ይሆናል ማለት ነው። ነህ እንዴት ነህ? ምን ሲከላ ኤስኤች የምትለው ኤች ከልታ ኤች ብቻ ስትሆን እንዴት ነህ ይሆናል ማለት ነው። ለሴት ከሆነ ደግሞ እንዴት ነሽ? እኛው ሀው አርዩ How are you? How are you? ይህም ተመሳሳይ ነው ማለት ነው። ይኛው ለሴትም ለወንድም የሚገልጽ ነገር ስለሌለው ነው። How are you? ለምሳሌ አንድ ሴት How are you? ልትል ትችላለች ወይም ደግሞ አንድ ወንድ How are you? እንዴት ነሽ? ሊልሽ ይችላል ማለት ነው። How are you? እና እዚህ ጋር ለሴትም ለወንድም የሚገልጽ ወይም ደግሞ እንትን የሚል ነገር የለውም ማለት ነው። ለዛ ነው። እንደዚህኞች የተለየ ወይም ደግሞ ወይ የሚል ነገር ተለዋጭ አላስቀመጥነ ማለት ነው ሌላ ደግሞ እዚህ ጋ እኔ ደና ነኝ እኔ ደና ነኝ እኔ ደና ነኝ ሀው ሀዋሪው እንዴት ነሽ ብሎ ሲጠይቅሽ ወይም ደግሞ ሀዋሪው እንዴት ነህ ብላ ስጠይቅህ እኔ ደና ነኝ እኔ ደና ነኝ ይሄ እኔ ደና ነኝ እኔ ደና ደና ነኝ። እንደ እኚ የምትነበብ ጂኤን ነች። ደና ነ ኚ ኤን ነ ነች ጂኤን ኚ ምን ይላል? እኔ ደና ነኝ። እንግሊዘኛ ኖርማል እንግሊዘኛ ከሆነ ደግሞ አይ አም ፋይን አይ አም ፋይን እኔ ደህና ነኝ እያለን ነው ማለት ነው። አይ አም ፋይን እኔ ደህና ነኝ እያለን ነው ማለት ነው። እንግሊዘኛ በእንግሊዘኛ ከሆነ ሀሪው ብሎ ሲጠይቅህ ወይም ሲጠይቅሽ ምን ልክ ነው ትችያለሽ ወይም ደግሞ ልትመልስ ትችያለሽ። አይ አም ፋይን አይ አም ፋይን ብለሽ ልትመልሽ ትችያለሽ ማለት ነው። ልትመልስ ትችያለሽ እሺ። እዚህኛው ላይ ደግሞ ቻው፣ እራስህን ወይም ራስሽን ጠብቅ ወይም ጠብቂ። ቻው ራስህን ወይም ራስሽን ጠብቅ ወይም ጠብቂ። የአማርኛ ሆኖ በእንግሊዝኛ ስጽፈው ደግሞ ቻው ራስሽን ራስሽን ወይም ራስህን ራስህን ወይም ራስሽን ጠብቂ። ቻው ራ ራስህን ወይም ሽን እኛው ሽን ብለን የምናነበው እኛው ደግሞ ራስህን ጠብቂ ወይም ጠብቂ ብለን እናነባዋለን ማለት ነው። ኖርማል እንግሊዘኛው ሲሆን እዚህ ጋር እንደ ቻ የምትነበብ ሲኤችኤ ቻ እንደ ው ደግሞ ደብሊው እንደ እ ምትነበብ ኢናት እንደ ራ ደግሞ አርኤ እንደ ስ የምትነበብ ኤስ ነች። እንደ ህ ደግሞ ኤች ነች። እንደ ን ኤን ነች የምትነበብ እች ደግሞ ሁለቶቿን ላይ እንደ ሽ እንደ ሺ የምትነበብ ኤስ ኤች እንደ እንደ ን ደግሞ እራሷ ኤን ነች ማለት ነው። ጠብቅ ጠብቅ ቻው ራስህን ጠብቅ። እንግሊዝኛው ከሆነ ደግሞ ባይ ኤንድ ቴክ ኬር፣ ራስህን ጠብቅ። ባይ ኤንድ ቴክ ኬር ምንላለ፣ ማለት ነው ራስህን ጠብቅ። ባይ ኤንድ ቴክ ኬር እያልን እንትንለዋለን ማለት ነው። ለዛሬ ዘንዳችሁ የመጣነው ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን፣ ሀይበሉን በኢሞ በቴሌግራም በዋሳብ በማንኛውም ሰዓት መማር መከታተል ትችላላችሁ፣ ጊዜና ሰዓት ስራ ሳይገድባችሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ ይሆንላችሁ።